ይድረስ ለመዳሟ ቆንጆ ለምትኖረው በሰው ጎንጆ ለሆነችው ሆደ ሰፊ ለቤተሰብ ለሕይወትሽ የምትለፊ በሰው ሀገር ለምትኖሪው መገፋት መከፋቱን የለመድሽው በሰውን ናፍቆት ተቀምጠሽ አለቀሽው በቤተሰብ በትዳርሽ የተካድሽው ሀብት ንብረት ጥረሽ ጊረሽ አፈራሽው ሰውን ወደሽ በውደድሽው የተካድሽው ለግቦተሽ መገፋትን ችለ ያልሹ የኑሮ ሻሻራ በሳ ላይ ፋቅወይ ላይ ነሳ አንቺ ታላቋ ሴት የሁሉ አስተዋይ፣ በፈገግታሽ መሃል ሁሉንም አታላይ አንቺ የኔ ጀግና አስተዋይ እንቁ ሴት ሁሉን የምታልፊ በሶብር በጽናት ያልፋል ችግሩ ያልፋል ጭንቀቱ ያልፋል። አንቺ ትልቋ ሴት የሴቶች አርአያ ምን ብዬ ልግለጽሽ የለሽማምሳያ መከራ ጭንቀቱን አኑረሽ በጉያ ፈገግቴ ዋለሽ ከሰው መተያያ ከገርሻ ወጣሽ ከገርሻ ወጣሽ የእናትሽ መከራ ለምታሳድግሽ ተሸክማ አጋግራ አሊያም ታማብሽ በጽኑ በሽታ እሷን ለማሳከም ሄድሱ ከፍታ እንዳትወድቅ ብለሽ ጧሪ ቀባሪ ያታ አረብ አገር ሂደሽ ሆነሻል መከታ ከገርሻ ወጣሽ አባትሽ ልፋት ቆፍሮ ለሚያድረው አንችኑ ለማብላት ሶት መከፋቱን በውስጡ አምቆት ለሚለፋው ብለሽ በደከመ ጉልበት። አልያም ይሄድሽው የጉዞች መነሻ ትዳር አልሰምር ብሎ ሆኖብሽ ተልካሻ ለልጅሽ ስትይ ሄድሽ መጨረሻ። ጉልበት እያነሰሽ ያውበት ቢረግፍም ስሜት ካልተከተልሽ ፍጹም አይጸጽትም። እኔ ሳዘንኩልሽ እኔ ሳዘንኩልሽ አንቺ ውዷህቴ ለቤተሰብ ስትይ ያለቀሽ ስንቴ ስልቱን ዘመን ላይ ተፈጥረሽ የተረገድሽው ከሁሉም ከሁሉም ከሁሉም ከሁሉም አመመኝ ተሰማኝ። ሰው ሰው ሲያንቋሸሽሽ፣ እንዴት አይሰማኝ? ወጣቱ ሆኖ ሳለ መስራት እየቻለ ተቀምጦ ብርሽን የሚበላም አለ። ሌላኛው ግፈኛ አባልሽ ነውም አሉኝ በሰራሽው ገንዘብ ሚስት አገባ አሉኝ